ማክሮ ቢታይ ጠቃሚ የሚሆነው ኢንፍሌሽን የእኛን ኢኮኖሚ ለመገምገም አንዱ መታየት ያለበት ኢንፍሌሽን እንግዲህ ኢንፍሌሽን ልክ እንደ ውጊያው ከምስራቅ እስከ ምዕራብ የሁሉ ዓለም ዋነኛ አጀንዳ ሆኗል። ዘንድሮ ታላቁ የምርጫ ዓመት ይባላል። በዓለም ላይ በርካታ ሀገሮች ምርጫ እያደረጉ ነበር ወይም እያደረጉ ነው። ለምሳሌ አሜሪካ የሚደረገውን ምርጫ ብንወስድ አንደኛው የንግግር ቋጠሮ ኮስት ኦፍ ሊቪንግ ክራይሲስ ነው። የኑሮ ውድነት አንዱ አጀንዳ። አሁን ዩኬ ላይ የሚደረገውን ምርጫ ውድድር ብንከታተል አንደኛው ኪወርድ ኮስት ኦፍ ሊቪንግ ክራይሲስ ነው። ኢዩ ላይ የነበረው ውድድር ሲሚላር ይመሳሰላል። ህንድ ላይ የነበረው ውድድር፣ ደቡብ አፍሪካ የነበረው ውድድር፣ በየትኛውም ዓለም ጫፍ ብትሄዱ የኮስት ኦፍ ሊቪንግ ክራይሲስ አዘ ኪወርድ በተጠቀሙ ዋናው የምርጫ ክርክር አንኳር ነጥብ ነው። ይሄ እንደ ድሮ ኢትዮጵያ አፍሪካ ሳይሆን ትልልቅ ሀብት ያላቸውን ሀገራትም ጭምር በከፍተኛ ደረጃ እያናጋ ያለ ሁኔታ። ለምሳሌ በአሜሪካ ሀገር ከለውጡ በፊት አንድ ጋሎን ነዳጅ ሁለት ዶላር የሚገዛ ከሆነ ዛሬ ቢያንስ ስድስት ዶላር ይገዛል። እንቁላሉ ዳቦ በፈለግነው አይነት ብንለካው በከፍተኛ ደረጃ ዋጋ ጨምሯል። በእርግጥ ያ ዋጋ መጨመር መሸከም የሚችል ሲስተም መሸከም የሚችል የማምረት አቅም ከሁሉ በላይ ደግሞ በዶላር ስለሆነ ግብይቱ የውጭ ምንዛሪ ጥያቄ ስለማያቀርብ እንደኛ ጫናው ከፍተኛ ላይሆን ይችላል። በሁሉም ዓለም ግን በከፍተኛ ደረጃ አጀንዳ ሆኖ ይነገራል። አንዳንድ ሀገራት ከ60% እስከ 200% ኢንፍሌሽን ጨምሮባቸዋል። አሁንም ከዛ ለመውጣት ያለው ሁኔታ አስጊ እንደሆነ ይነገራል። የበርካታ ሀገር ስብራት፣ የበርካታ ሀገር ጭንቀት፣ የበርካታ ሀገር ውጥረት እንደሆነ መገንዘብ ጠቃሚ ነው። የተለየ ለኢትዮጵያ ብቻ የሆነ ችግር አይደለም። አጠቃላይ ዓለም ላይ ያለው ክራይሲስ እየጎዳው ያለው አንዱ የማክሮ አመላካች ነው። በእኛ ሁኔታ ሲታይ ባለፈውም እንዳነሳ ሁላችሁ በርካታ ሀገራትን ሙያተኞችን፣ በዓለም አቀፍ የፋይናንስ ተቋማት የሚሰሩ ኢትዮጵያውያንን ለማነጋገር ሞክረን ነበር። ምን ብናደርግ ነው ይህንን ችግር የምንፈታው ብለን በተለይ እንደ ኢትዮጵያ አሁን ኢትዮጵያ ያለችበት ሁኔታ በከፍተኛ ደረጃ ልማትን ኤምብሬስ የሚያደርግ መንግስት፣ ልማትን የሚያፋጥር መንግስት፣ እዛው ላይ ያለ የኑሮ ውድነትን መቆጣጠር በጣም በጣም ፈታኝ ነው። የኮሪደር ልማት ህዳሴ ምናምን እያል እዛው ላይ ያለ ኑሮ ውድነትን መቆጣጠር ያስቸግራል። ምክንያቱም በጣም በርካታ ሀብት ስለሚፈስ፣ ሀብቱን ኢንፍሌሽኑን ለመቀነስ አንዱ መንገድ እየተፋጠነ ያለውን ልማት መክታት ነው የሚል ነው። ልማቱን ብንገታ ደግሞ በሌላ መንገድ ከኑሮ ውድነት ያላነሰ የስራ አጥነት ችግር ደግሞ ስላለ አንደኛውም ብንፈታ አንደኛው ቁስን መልሶ ጠልፎ ስለሚይዘን ይህንን ባላንስ አድርጎ ልማትም ሳናስቆም ስራ አጥነትን ለመፍታት እየሞከርን ኢንፍሌሽን መቀነስ ቀላል ጉዞ አልነበርም። የብዙዎች አማካሪዎች፣ ሙያተኞች ምክር የነበረው ያለው መፍትሄ አንድ ብቻ ነው። በፍላጎትና አቅርቦት መካከል ያለው ልዩነት ማጥበብ ነው። በፍላጎትና አቅርቦት መካከል ያለው ልዩነት ማጥበብ ደግሞ ዋናው መንገድ ምርታማነት ማሳደግ ነው። ተመልከቱ የእኛን ኢኒሽቲቮች ኩታ ገጠም፣ ስንዴ፣ ሩዝ፣ ፍሩት፣ የጓሮ አትክልት፣ ተማሪ ምገባ፣ የድሃ ቤት ማደስ ምግብ ማጋራት እያንዳንዱ መንግስታዊ የሆነ ኢኒሽቲቭ ብቻ ሳይሆን እጅግ የተቀደሰ ዝቅተኛ ገቢ ያላቸውን ሰዎች በተወሰነ ደረጃ ለማገዝ ሙከራ ያደረገ ኢኒሽቲቭ ስንከተል ነበር። ምን አመጣ? ስንዴ ቅድም አንስቻለ ሰብል ምርት አምና እንደ ሀገር በአመት 395 ሚሊዮን ኩንታል ያመረት ነው። ዘንድሮ አምስት መቶ ሰባት ሚሊዮን ኩንታል ነው ያመረት ነው። መቶ ሚሊዮን ኩንታል በአንድ አመት ተጨምሯል። ይህ ትልቅ ድል ነው። ትልቅ ድል ነው። ምርት ተጨመረና የገበያ ትስስሩ ተፈታ ወይ? ሁሉም ቦታ ዋጋ እኩል ነው ወይ? አይደለም። ሌላ ፈተና ነሱ። አምስት ዶር ኢትዮጵያ በቂ ነው ወይ? አይደለም መጨመር አለበት። ግን ትልቅ እድገት ነው። ይህ እድገት ለምን መጣ? ኢትዮጵያ መሬት አላት። ኢትዮጵያ ውሃ አላት። ኢትዮጵያ ሰው አላት። ኩታ ገጠም አድርጋ ዘመናዊ ቴክኖሎጂ ብትጠቀም ከዚህ በላይ ምርቷን ማሳደግ የሚያስችል እድል አላት። አንዷ አንዱ ሀገር ውሃ የለውም ወይ ሰው የለውም ወይ መሬት የለውም። እኛ ግን ስላለን ብናምርት ኑሮ ውድነትን ታክል ማድረግ እንችላለን። ሌማትን እንውሰድ። ከጀመር ነው እንደምታውቁት፣ ገና ሁለት አመት በቅጡ አልሞላውም። የሌማት ትሩፋት ለኢትዮጵያ በጣም በጣም ጠቃሚ ነገር ነው። የሌማት ትሩፋትን ጀምረን ማክሲመም አሟጠን መጠቀም የሚሰው ነገር ደርሰናል። ይሄ የዶሮ የማባዛት ስርዓት በጣም ውስብስብ ሚስጥር በውስጡ አለ። ፓረንት የሚባሉ አሉ፣ ጫጩት የሚያፈሉ። ግራንድ ፓረንት የሚባል ደግሞ ከዚያ በላይ በጣም በርከት ያለ ጫጩት ለማራባት የሚያግዝ ስርዓት አለ። ያ ግራንድ ፓረንት በአፍሪካ ውስጥ የለም። ኢትዮጵያ ለማግኘት የምታደርገው ጥረት በጣም በጣም አስጨራሽ ነው እየሆነ ያም ሆኖ በየቀበሌው በየከተማው ክላስተር ብለን ዶሮ ለማመት ያልነበረ ጥረት እንቁላል ላይ ያመጣው ውጤት ተመልከቱ። ከጫፍ ጫፍ ሊባል አይችልም፣ ሁሉም ከተሞች ሊባል አይችልም። ነገር ግን ከአስራ አምስት ብር አስራ አንድ አስር ዘጠኝ ስምንት አንዳንድ ቦታ ሰባት ይገባበታል። ሌማት፣ እንቁላል፣ የዶሮ ስጋ ዋጋ እንዲቀንስ አድርጎ ተስፋ እያመጣ ነው። የማር ምርትን ብንመለከት ከለውጡ በኋላ የዛሬ ሁለት ሶስት ዓመት በአመት ሰላሳ ሺህ ዘመናዊ ቀፎ ነበረ እንደ ትልቅ ድል የሚነገረው፣ ዘንድሮ አንድ ሚሊየን ቀፎ ነው የደረስ ነው። ከሰባት እጥፍ በላይ የኢትዮጵያ የማር ምርት አድጓል። ዳብል አይደለም፣ ሰቨን ፎልሳ። እነዚህ ምርቶች እያደጉ ሲሄዱ ደረጃ በደረጃ የንግድ ስርዓቱ ሲስተካከል የዋጋ ቅነሳውን በዛው መንገድ እየቀነሰ እየተስተካከለ እንደሚሄድ ይጠበቃል። መንግስት ከምርት በተጨማሪ ከፍተኛ ድጎም አድርጓል። ቅድም ነዳጅ ብያለሁ። በማዳበሪያም ራሱን አስች እየመጣበታለሁ ከፍተኛ ድጎም አለ። ምግብ ነክ የሆኑ ከውጭ የሚገቡ ምግብ ነክ አይነቶች ከአስር ቢሊዮን ዳላር ከአስር ቢሊዮን ብር በላይ የግብር እፎይታ አግኝተው ግብር አቶ መንግስት እንዲገቡ ተደርጓል። ይሄ ሁሉ ተደምሮ አምና በዚህ ጊዜ የኢትዮጵያ ኢንፍሌሽን 30 ፐርሰንት የነበረው ወደ 23 ፐርሰንት ዝቅ ብሏል። ይህንን ውጤት ብዙ ሀገራት እና የፋይናንስ ተቋማት ያደንቃሉ። አሁን ኢንፍሌሽን መቀነስ አጠቃላይ ባለ ሁኔታ በማይቻልበት ጊዜ ሰባት ፐርሰንት መቀነሳችሁ ምርት እያደገ ከሄደ አስተራር ካሻሻላችሁ በሚቀጥሉ ዓመትም ሰፊ ርቀት መሄድ ትችሉ ይሆናል እና ጥሩ ጅምር ነው ይላሉ። የእኛ የማክሮ ግምገማ የሚያሳየው ግን እዛ አይደለም። ሰባት ፐርሰንት በቂ አይደለም። ኢንፍሌሽን እንደ ሀገር ጉዳት ያለው ቢሆንም ዋነኛው ጉዳቱ ዱላው የሚያርፈው ድሀ ላይ ነው። ገቢያቸው ዝቅተኛ ሰዎች ይቸገራሉ። አሁን በጀመርነው ነው ፔስ በየአመቱ ሰባት ፐርሰንት እያለ ከሄድ ብዙ ርቀት አንሄድም። ተጨማሪ እርምጃዎች መውሰድ ያስፈልጋል። ኢኒሽቲቮቻችን ላይ ምርታማነት እንዲያድግ ተጨማሪ ስራ መስራት ይገባናል። ምርታማነት እንዲያድግ ተጨማሪ ሪሶርስ ማስቀመጥ አለብን። በዘንድሮ በጀትም መመላከት አለበት ብለን ለማየት ሙከራ አድርገናል። መስኖ እንዲስፋፋ፣ ኩታ ገጠም እንዲስፋፋ የበጋ እርሻ አምና በጣም አስደማሚ ውጤት ነው ያመጣነው። ወደ ሶስት ሚሊዮን የሚጠጋ ሄክታር ነው ለስንዴ ማረስ የቻልነው። ያን በሚያሻሽል መንገድ ዘንድሮ ከ24 ሚሊዮን ሄክታር በላይ በዚህ አመት ለማረስ እቅር ተይዟል። 24 ሚሊዮን ሄክታር ማለት በለውጡ ጊዜ አስራ አራት ነጥብ ሰባት ሚሊዮን ሄክታር ነው በኢትዮጵያ የምታርሰው አስር ሚሊዮን ሄክታር ይጨመር ነው ዘንድሮ ከተሳካልን ኢትዮጵያ ሰላሳ አምስት አርባ ሚሊዮን ሄክታር መዘዝ ትችላለች። በኖሯ መይቷ ማከም ከቻለች ውሃ የለባቸው ቦታ ውሃ ማዘዝ ከቻለች ገና ሰፊ ቦታ አላት። ነገር ግን 24፣ 25 ሚሊዮን ሄክታር በጣም ትልቅ ምርታ ስለሆነ ይሄ እንዲሳካ የተከበረው ምክር ቤትም ሚናውን ከተጫወተ፣ በኑሮ ውድነትም በኢኮኖሚ እድገት ላይም ከፍተኛ ለውጥ ልናመጣ እንችላለን። በስንዴ በሩዝ የጀመርናቸውን እርምጃዎች ማጠናከር ያስፈልጋል። አሁን አፍሪካ ላይ ኢትዮጵያ በቡና ምርት አንደኛ ሆናለች። በስንዴ ምርት አንደኛ ነች። በላይፍ ስቶክ አንደኛ ነች። በማር አንደኛ ነች። ፍሩትና ሩዝ፣ ሻይ በሚቀጥሉት ሁለት ዓመታት በምንሰራቸው ስራዎች ያንን ቦታ መያዝ ስላለች የሚል ግምት አለ። በተለይ ሻይና ሩዝ ማክሲመም በሁለት ዓመት ውስጥ ምርታችን ማሳደግ እንችላለን። አምና ዘጠኝ ሚሊየን በዚህ ዓመት ሰላሳ ሰባት ሚሊዮን ነው ሩዝ ያረስነው በያዝነው ዓመት የምናቅደው ደብል ለማድረግ ነው። ያ ተጠናክሮ ከቀጠለ በብዙ መንገድ በኑሮ ውድነት ያለውን ጫና ይቀንሳል። የቅዳሜና እሑድ ገበያ ታስታውሱ ከሆነ አምና ስድስት መቶ ገደማ የነበረው ገበያ አሁን ከሺህ አልፏል። ይህም ለእጅ አጠር ሰዎች በእጅጉ የሚያግዝ መንገድ ስለሆነ እንደዚህ አይነት መንገድ በመከተል የኑሮ ውድነትን ለማቃለልና የደሃውን ሕይወት ለማሻሻል ደህንነትን ለመቀነስ በሀገራችን ሰፊ ጥረት ተደርጓል። ውጤቱም አበረታች ነው። ኢንፍሌሽን በዚህ ደረጃ ካየን በኋላ ወደ አምራች ኢንዱስትሪዎች ስንገባ ኢንዱስትሪን በሚመለከት የተነሳው ጥያቄ አጠር አድርጎ ለማንሳት ዘንድሮ አንድ በጣም የተሳካልን መስክ ቢኖር ኢንዱስትሪ ነው። አስር ነጥብ አንድ ፐርሰንት እድገት የሚጠበቀው በኢንዱስትሪ ሴክተር ነው። ይሄ የሆነበት ኢትዮጵያ ታምረት በሚለው ንቅናቄ ከሶስት መቶ ዘጠና በላይ ፋብሪካዎች ምርት ጀምረዋል። በትግራይ ከዚህ የተጨማሪ ሁለት መቶ አስራ ሰባት ገደማ ፋብሪካዎች ምርት ጀምረዋል። ይሄ ለኢምፕሎይመንቱም ትርጉም አለው፣ ለኤክስፖርቱም ትርጉም አለው፣ ለኢምፖርት ሰብስሽም ትርጉም አለው። አንድ ኤግዛምፕል ላንሳ። ታስታውሱ ከሆነ አምና ሲሚንቶ አጀንዳ ነበር። ኮንስትራክሽን እያደገ ነው፣ የሲሚንቶ ምርት እያነሰ መጥቷል። ዘንድሮ በነባር የሲሚንቶ ፋብሪካዎች ብቻ ሰላሳ ፐርሰንት የምርት እድገት መጥቷል። በነባሩ ብቻ። ነገር ግን ለሚ ሲሚንቶ የሚባለው በቅርቡ የሚመረቅ ስራ የሚጀምረው የሲሚንቶ ፋብሪካ በጠንካራ የግል ሴክተር እና በመንግስት ከፍተኛ ትብብር እና ድጋፍ የተሰራ ነው። ለሚ ሲሚንቶ ፋብሪካ አሁን ኢትዮጵያ የምታመርተውን ሲሚንቶ እስከ ዛሬ የምታመርተውን ሀምሳ ፐርሰንት ገደማ የማምረት አቅም አለ። ምናልባት በአፍሪካ በጣም ትልቁ ፋብሪካ ይመስለኛል። ይሄ በሚቀጥሉት ወራት በተሟላ ስራ የሚጀምር እንደዚህ አይነት ክሪቲካል ኢንተርቬንሽንስ በመንግስት ተመርጦ የሚወስድ ኢንተርቬንሽንስ ኢንዱስትሪው በከፍተኛ ደረጃ እመርታ እንዲያሳይ አግዟል። ትንሽ ምሳሌ ለመጨመር ከኮሪደር ልማት ጋር ተያይዞ ከምንሰራቸው ስራዎች አንዱ ስማርት ላይት ነው። ይህ ስማርት ላይት ብርሃን ብቻ ውበት ብቻ አይደለም ያለው። የካሜራ ሲሲቲቪ እዛው ላይ ይይዛል። ኔትወርክ ያሳልጣል። ወደፊት ትስስር ሲያድግ የትራፊክ ጃም መረጃ ይሰጣል። በጣም ብዙ ጠቃሚ ነገር በውስጡ የያዘ ነው። አድቫንስድ የላይት ሲስተም የስማርት ላይት ሲስተም ይባላል። እዚህ ከሸራተንና ሳይንስ ሙዚየም ጀርባ የነበረችውን ቦታ ስንሰራ መቶ ፐርሰንት ኢምፖርት አድርገን የሰራ ነው። አሁን ግን ፒያሳ፣ ቦሌ በየቦታው የምታዩት ኢትዮጵያ ውስጥ አምርተን ነው እየሰራን ነው። ሳምፕል አመጣን ለኢንዱስትሪዎች ሰጠን አምርቷል ናቸው አምርተው ይኸው ስራ ጀምሯል። አንድ ለቱሪዝም ለሳፋሪ የሚውሉ መኪናዎች በሌሎች ሀገር አየን ለአንዳንድ ኩባንያ ሳምፕል ሰጠን በጥቂት ወራት ሰርተው ለሀገር ውስጥ ገበያ ማቅረብ ችለዋል ወደፊት ሌሎች ገበያዎች እናፈላልግላቸዋል በኢትዮጵያ ውስጥ የተከበረው ምክር ቤት ኢንዱስትሪ ለማየት እድል አግኝተው ከሆነ በኤሌክትሪክ ሳይክል በኤሌክትሪክ ሞተር ሳይክል በኤሌክትሪክ አውቶሞቢሎች በጣም በርካታ ፋብሪካዎች ስራ ጀምረዋል። የሚያነቃቁ ነገሮች ከብረት ጋር ተያይዞ የሶርሱ የአይረን ኦር ጉዳይ ሄቪ ኢንዱስትሪ ስለሆነ ተጨማሪ ስራ የሚጠይቅ ቢሆንም ከዚያ በመለስ ያሉት የብረት ስራዎች በከፍተኛ ደረጃ ኢትዮጵያ ውስጥ መሻሻል እያመጡ ለምን መጡ? ይሄ ውጤት ለምን መጣ? ያላችሁ እንደሆነ በኢነርጂ አቅርቦት በመሬት አቅርቦት በመጠኑም ቢሆን በፋይናንስ አቅርቦት አንዳንድ ቢሮክራቲክ ችግሮች በመቀነስ ሲስተም ኦቶሜት በማድረግ ገበያ በመፈላለግ ድጋፍ ለማድረግ ሙከራ በመደረጉ ነው። ዘንድሮ በኢንዱስትሪ ያመጣነውን ቴን ፖይንት ዋን ፐርሰንት እድገት በሚያስቀጥል መንገድ ጥቂት ዓመታት መሄድ ከቻል በምናስበው ልክ ቀጣይነት ያለው ፈጣን ኢኮኖሚ ለማስመዝገብ ያግዛል። ያ ደግሞ እንዲሆን በኢንዱስትሪያል ፓርክ የጀመርነው ጉዞ በቂ ስላልሆነ ፍሪ ትሬድ ዞን ጀምረናል። መሬት ቀርቦ ማዘጋጀት፣ ኢንፍራስትራክቸር መገንባት፣ ባለሀብት መጥራት ከባለፈው ስህተታችን ተምረን የባለፈው ብዙ ዕዳ ስላመጣብን ዕዳ በማያመጣ መንገድ ዝግጅት ጀምረን ከፍተኛ የኢንቨስትመንት ፍላጎትም እየታዩ ነው። እነዚህ ጉዳዮች በምናስበው መንገድ ከሄዱ በከፍተኛ ደረጃ ውጤታማ እንደሚያደርጉን ይጠበቃል እና ኢንዱስትሪው ዘንድሮ በጣም አመርቂ ውጤት ነው ያለው ብሎ መውሰድ ይቻላል። ከግብዓት አንጻር የተነሳው ማዳበሪያን በሚመለከት ማዳበሪያ መላው የኢትዮጵያ አርሶ አደር በዚሁ አጋጣሚ እንዲገነዘብ እንዲረዳን የምፈልጋቸው ጉዳዮች ኢትዮጵያ 15 ሚሊዮን ኩንታል አፈር ማዳበሪያ ነው የምታስገባው። ወደብ የሌላቸው ላንድ ሎክድ የአፍሪካ ሀገራት አምስት ሚሊየን ኩንታል ማስገባታቸውን እጠራጠራለሁ። ወደብ ሳይኖራት 15 ሚሊዮን ኩንታል አፈር ካለበት ጭና አጓጉዛ ወደብ ላይ አውርዳ ወደ ሀገር ውስጥ ማስገባት ሎጂስቲክሱ ብቻ ምን ያክል አታካች ስራ እንደሆነ በስራ ውስጥ ያሉ ሰዎች ያውቁታል። ገንዘቡን ተውት። ያ አስራ አምስት ሚሊዮን ኩንታል ከመጣ በኋላ ዝም ብሎ አዲስ አበባ የሚቀርበውም ችግር የለው በመላ ሀገሪቱ ይሰራጫል፣ በቂ ኢንፍራስትራክቸር፣ በቂ ትራንስፖርት፣ በቂ ሲስተም በሌለበት ማለት ነው ለግዢ የምናወጣው የውጭ ምንዛሬ ብቻ ሳይሆን ከገዛንበት እስከምናደርስበት የትራንስፖርት ቼኑ የውጭ ምንዛሬ ነው። ከዚህ ነቀምት ለመውሰድ አርባ ምንጭ ለመውሰድ ነዳጅ ደግመን ነው የምንወስደው። ብዙ ሀብት ብዙ ጉልበትና ብዙ ትጋት ይጠይቃል። ቀላል ስራ አይደለም። ያም ሆኖ አምና የነበረውን ችግር ታውቃላችሁ። የምርት እድገት ማረጋገጥ እንፈልጋለን ወሳኝ ግብአት ስለሆነ ገና ከፓርላማ እንደወጣን ኮሚቴ ተቋቁሞ ቀደም ብሎ በጣም በጣም አመርቂ ስራ በመሰራቱ ዘንድሮ ከአስራ ሶስት ሚሊዮን ኩንታል በላይ ማዳበሪያ አገር ውስጥ ገብቶ በስርጭት ላይ ይገኛል። ሁለት ሚሊዮን ገደማው ጅቡቲ እየገባ ነው ያለው። በሁሉ መስክ ሲታይ የዘንድሮ የማዳበሪያ ስርጭት በጣም በጣም ከአምናው ጋር ለውድድር የማይበቃ የተሳካ ነው ማለት ይቻላል። ፐርፌክት ነው አይደለም። ሌቦች አሉ፣ አደናቃፊዎች አሉ፣ ደላሎች አሉ። እኛ በዚህ ሁሉ መከራ ካመጣል በኋላ ወደ ሌላ ሀገር የሚያሸሹ አሉ፣ ችግሮች አሉ። ያም ሆኖ ግን አርሶ አደራችን አብዛኛው ቦታ ከፖኬት ኤሪያስ ውጭ ያሉት ከአምናው በተሻለ እንዲያገኙ ለማድረግ ሰፊ እና የተሳካ ስራ መስራት ተችሏል ከግብአት አንጻር የማዳበሪያ ተነሳ እንጂ የተከበረው ምክር ቤት በዚሁ አጋጣሚ እንዲገነዘብ የምንፈልገው የስንዴ ልማት ስንጀምር ኢትዮጵያ ውስጥ ምንም አይነት የምርጥ ዘር የማቅረብ ብቃት አልነበረም። ማዳበሪያ ማምጥተን፣ ምርጥ ዘርም ማምጥተን ነበረ የጀመርነው ስራው። ፍላጎታችን እያደገ ሲሄድ ለምንድን ነው ምርጥ ዘር የጠፋው? ሀገርኛ ዘሮች ለምን ጠፉ ስንል ባለፉት አመታት በለሆሳስ እውቀት እየመሰለን በለሆሳስ ቴክኖሎጂ እየመሰለን በለሆሳስ መሻሻል እየመሰለን ሀገር በቀል ዘሮች አጥፍተን ጨርሰናል። ፈተናውን ያየነው ስራውን ስንጀምር ነው። ምንም ማዳበሪያ ብናመርጥ፣ ምንም ፓምፕ ብንገዛ፣ ምንም ኩለኩታ ገጠም ብንል ምርጥ ዘር ሰኪውር ማድረግ ካልቻል ዞሮ ዞሮ የኢትዮጵያ ምግብ የኢትዮጵያ ጉሮሮ በሌሎች እጅ የተያዘ ነው ማለት ነው። ይሄ አደገኛ ፈተና መሆኑ ተገንዝበን ሰፊ ስራ ሰርተን በስንዴ ወደ ስልሳ ሰባ ፐርሰንት ደርሰናል። በሚቀጥሉት ዓመታት የምርጥ ዘር ጉዳይም ኢትዮጵያ ትሸፍናለች የሚል እምነት አለ። መስኖ ላይ ዝርዝሩን አላነሳም። በጣም ሰፊ ስራዎች እየሰራ ነው። ፓምፕ ብቻን ብወስድ በዚህ ዓመት ቢያንስ ቢያንስ አርባ ሺህ ፓምፕ ነው የገባው። እና መስኖ ላይ የጀመርነውን ማጠናከር ያስፈልጋል። ከስራው ስፋት አንጻር የመስኖ ግድቦች በባህሪያቸው